ገለ እንኳ ስመጣ ከዜድ ጋር የምትጫወት ጊፍት ሲሰጠኝ የነበረውን የመን ላይ እያለው ድንበር ላይ እያለው ልብስ የስራ ልብስ ልግዛ አላልኩም። አውጥቼ ለእናቴ ነው ቡና መጠጫ የላኩት፣ ለአክስት፣ ለአክስት ልጅ ሳይቀር እናቴ ትሙት፣ ለአባቴ እና ከዚያም በኋላ ቤተሰቦችን። መጀመሪያው ይቅርታ ጠየቅኩ ምናምን ማድረግ ያለብኝን አምስት መቶም ስድስት መቶ ሺህ ምናምን። እስኪ ማነች አክስት ልጅ ስድስት መቶ ሺህ ብር የምትረዳ ሰርተክ ራስን ተቀይር እናትን ጡር የምትል አድርገዋለሁ። እኔ ለወለደችኝ እናቴ ሳላደርግ አላድርግ በፊት እና ግብዝነች ነው ምታ። እንኳን ለቤቱ ሰዎች ለዘመድ አዝማድ ራሱ የምጨነቅ ሴት ነኝ። ካለኝ በጣም ሰጭ ነኝ፣ ገባሽ? ከዚያም በኋላ ስለ ራሴ ማሰብ ጀመርኩ። ለራሴ ብር ሴቭ ማድረግ ጀመርኩ። ምናምን ምናምን አንድ ቀን አንድም ቀን እኔ ብርቅርቅ ነገር አምሮኝ አያውቅም። እዚህ ሀገር የምለብሳቸው ልብሶች ራሱ ድሮ አረቤት እያለ በገዝ በሰበሰብኩት ድቦዬ ነው ያለ ታሁን ድረስ። ራሱ እንዳልምል ብቻ ሁለት ብቻ ገዝቻሉ። ለጊ የሚ ልብስ ራሱ አልገዛም። ምንም ነገር ብርቅ አይደለም። ሰው ሁኝ መገኘት ነው የሚፈልገው። ማንም ምንም ከሌኩ ያላት ምናምን ብዬ በሰውም አልቀናም። በቃ ማንንም መምሰል አልፈልግም ግን አንቺም መሆን እፈልጋለሁ አንቺ ብልህ ሴትና ጀግና ሴት ሆንሽ፣ የስራ ሰው ሆንሽ ምናለበት። መሲ እንዲያደርገኝ እኔም እኮ እንደ መሲም መሆን እችላለሁ ማለት እላለሁ። ጀግና ሴት ሆንሽ ማለት ነው እንጂ እከሌን ብሆን ምናምን እከሌን፣ አንቺን ለመምሰል አልጋጋጥም። ግዴ ማንንም የሰውን ፍጡር ለመምሰል እኔ አልጋጋጥም። ያንን ሰው መሆን ግን እፈልጋለሁ ራሴ ሰውዬ አየመጣው አንቺ ለማኝ፣ አንቺ አንቺ አንቺ ይለኛል። ባዶ ናቸው አካውንታቸው ላይ እናቴ ትሙት የኢትዮጵያ መቶ ሺህ ብር እራሱ የሌላቸው አሉ። ኔ የሚሰድጉ ይሄዱና የራሳችሁን ህይወት ኑሩና ላይ ዋትሳፕ ላይ ግቢ፣ በመስመር ደውሉ፣ ዋትሳፕ ላይ እና ኢሞ ላይ ግቢ ካላለኝ መግባት አልችልም ነበር። ረብጦ ነበር ያኖረ ደመወዜ ከባሌ ጋር የቆየሁት አመት ነው። አመቱን ሙሉ የወር ደመወዜን ናም ትችስ ሰጠው አራት ሺህ ሪያል ነው። ሁለት ወር ደመወዜን ለሻምፑ ለሻምፑና ለጸጉር ቅባት ራሱ አላስቀምጥም ነበር። እኛ የአረብ ሀገር ሴቶች ሁላችንም ሳንሆን አብዛኛው እኔ ወሃው ይሁን ያደርን አላቅም የተመታንን። ከዛ እኔ ብላ ብዬሽ አልሰጠሁትም። የዛን ሰዓትም ቢሆን ነቅንኝ፣ ፌስቡክ አያስጠቅመኝም። አሁን ላይ ሁሉም ሰው ቲክቶክ ተጠቃሚ ነው፣ ፌስቡክ ተጠቃሚ ነው። ከእህቶችሽ ብዙ ነገር ልትማሪ ትችያለሽ፣ ሶሻል ሜዲያ። የዛን ሰዓት ግን ህዝቡ አልነጣም፣ ምንም ነገር መማር አትችይም። እና አመቱን ሙሉ የሰራሁትን ብሬን አስራ አራት ትሽሪ አለኝ ከዛ ሲፈታኝ ብሬን አምጣለዋሉ አብረን ምን ያጠፋ ነው እና እንዴ ብሎ በቅጤ ቁጭ አደረገኝ። አባቴ ጋር ደውዬ አባቴ እንደዚህ እንደዚህ ብሬን እኮ በላኝ። ወይኔ ስታሳዝን፣ ግቦሽ እና እንደዚ አስቀምጥልሽ እኔ እያለሁኝ እንዴት አባትሽ አካውንት አስቀምጥ ብለሽ ትልቻለሽ? ብሎ ነው እንግሪች አንጀቲን ይበለው። ኦኬ ብዬ በሱ እያመጣወኝ ሳስረክብ ቆየወኝ ሲፈተኝ ብሬን ስለው አብረንትነን ያጠፋ ነው ብር ነው እንዴ የምትጠይቅ? ሁለት ሎ ይላሻለ። ልክ በፈታይ በአስራ አምስት ቀኔ አገባ ሌላ ሴት። ከዚያ ወደዚህ በቃ አረቤ ቀጥ ለጥ ብዬ ስራ መስራት ጀመርኩ። ናምን ናምን ራሴ መንከባከብ፣ በላለው፣ ጠጣለው፣ ለርታለው። ላይፍ ይሄ ነበር በፊት ማለት ነው መስሎኝ። ይሄ ግን ላይፍ አይደለም ለእኔ ዛሬ ላይ እንደዛሪው አንቂ እኔ ሀገሬ ላይ እስካሁን ድረስ ድሮም አረብ ሰርቼ ቤት ይኖረኝ ነበር፣ መኪና ይኖረኝ ነበር። እንደኔ ስራ መስራት እንደኔ ታታሪ ነበር። መርሲ ቆጠማ ገባ ያዳም ግን መጥቻለችው። አረብስ ደግሞ አብዛኛዎቹ የአረብ ሀገር ሴቶች ደግሞ መስራት ብቻ ሳይሆን ምን ነው መያዝ ነው፣ አያያዝ ማወቅ ነው። እኔ አሁን ስለ በድሮ ስለተማርኩኝ አምስትም ለምን አስር ዶላር አጥቶና ግደኛ አላጠፋም ያለ ምክንያት የቤት ኪራይን እከፍላለሁ ከዚያም በኋላ ማድረግ ያለብኝን ነገር ነው የማደርገው ግን አሁን ይሄ ብርሽን ከበላ ወንድ ልጅ ጋር አሁን ትደዋወያለሽ አልደዋወለውም ምናባቱን ይሰራል መጥቶ ነበር በቲክቶክ

ባህል አለው ቤተሰቡን ቤተሰቡ ላውቆ እኛ ቤት ተደግሶ ምናምን እናሳ ቤተሰቦች ደግሰው እኔ በሌለውበት የዚህ ውኚ ኢትዮጵያ ሰርግ ተደርጎ ነው የተዳርኩት። ይሄ ችጋራም ከዚህ ሀገር ለእናቴ ፍራሽ ምናምን ትራስ መቀየሪያ ምና ቤቱ ሁሉ አስቀያይሬ፣ ሴትዮ ይሄ ከንቱ እና የፈታኝ ደግሞ የእሱ ቤተሰቦች ናቸው እኛ ቤት የመጡት ምላሽ ሊጠሩን ብለው የእነሱ ቤተሰቦች ዛሬ ነገ እያሉ አመት ሆነ። እነሱ ተጋብተን እናቴ ትሙት ቀን ተቆርጦ የእሱ ቤት የኔ ቤተሰቦች ምሳ ተጋብዘው ሊጋበዙ እነሱ ቤት ኦኬ። የዛን ሰዓት ነው የፈታኝ። እንግዲህ ፈጣሪ ያሰ የአረብ አገር ወንድ ነው ሁሉንም አልልም፣ አንዳንዶቹ የአረብ አገር ወንዶች፣ ኧረ ቢስሚላ። ሴት ልጅ እኮ በጣም የዋህነች መስዬ፣ ሴት ልጅ ከወደደች እኮ በግ ናት እኔ እኔ በእሱ ፍቅር እብዱኛለሁ። ሳገባ አልወደድኩትም፣ ሰውን ለመበቀል ብዬ ነው ያገባሁት። ካገባሁት በኋላ ግን የመጀመሪያም ስለሆነ ምናምን ነገር በቃ ፍቅር ምን እንደሆነ ያስተማረኝ እሱ ነው። ወደድኩት፣ በቃ ከእሱ ውጭ ወንድ እንዳለ አይመስለኝም ነበር። ገባሽ እና ብዙ ጊዜ የምንጣላው ይሰድበኛል፣ እናቴን የሆነ ነገር ሲል፣ እኔ አንድ ሲለኝ ብቻ ሁለት ነው የምመልስለት። አብዛኛውን ጊዜ እሱ እና እኔ የምንጣላው ደግሞ ሶላት ስገጂ ልጅ ሲፈጠር ማነው ልጆቹን ቁርአን የሚያቀራቸው? ማነው የሚያስተምራቸው? ምናምን አብዛኛውን ጊዜ በሶላት ምናምን ነው የምንጣለው። ገባሽ ጋጠወጥ ነኝ ሲሰድበኝ፣ አንድ ሲለኝ ሁለት ነው መልስለት፣ ዝማ ልለው በአካል ሲያገኘኝ አንድ ቀን ሳልገረፍ የተለየውበት ቀን የለኝም። ኢጃዛ ወጥቼ ቂሙን ሁሉ ይዞ ጥንት ነገር ፈልጎ ይዘኛል። እስ፣ እንግዲህ አበሻ ቤት ታውቂያለሽ። ጎረቤቶች ናምን ቡና ስጠጣ ምናምን ከሴት ጓደኛ ስት ጀቁጭ ፓርኩ የሚዛጋ ናይ ብሎ ክላስ ይጠራኛል። ለምንድነው በስር መተሽ አልተቀመጥሽ? በዚህ ራሱ ቤት አውቆ ስበብ አድርጎ እኮ ነው ሊበቀለኝ፣ ሰድበ የቆየውትን በጣም በቀለኛ ነበር። ብቻ እኔ እና እሱ ተጋብተን አመት ሆኖናል። የእሱ ቤተሰቦች ናቸው እኔ ቤት ለሰርጋችን የመጡት መልስ ሊመልሱን ብለው እናቱ ቀን ቆርጣ ምናምን ይዛ የእኔ ቤተሰቦች ሂደው እነሱ ቤት ቢታወቁ ቤታቸው ወሊጋብዟቸው ማለት ነው። የኔም ቤተሰቦች ቀን ሁሉ ተቆርጦ የእኔ ቤተሰቦች ለሄዱ ከዚያም በኋላ ተጣላን ከሱ ጋር ፈታኝ። እንደው ምን አለበት ቢያንስ ቢያንስ ለክብሬም ቢሆን ቤተሰቦች ሄደው ከተመለሱ በኋላ እኳ ቢፈተኝ፣ ሳይመለሱ ፈታሽ ሰዎች እሱ ግብዣ ተጠርተዋል ቀን ሁሉ ተቆርጦ ምናምን ነገር። ከዚያም በኋላ ምን አለበት የእሱ ቤተሰቦች፣ የእኔ ቤተሰቦች ግብዣውን የተጠሩትን ግብዣ እንኳ ሂደው ተዋውቆ ከተመለሱ በኋላ ቢፈታኝ ውሻ። እና እንዳውቱ ቅሉ እኔ ወንድ ያጓጓኝም ልልሽ ፈልጌ ነው። ገና በዛ በለጋ እድሜ ማግብቼ ተፈትኛ አይቼዋለሁ። ራሱን ሆኖ እንደመገኘት ብልሃት የለም። በዚህ ምላስሽ ባይፈታሽ ነበር የኔ እናት። እሱ ፊት ፀባይ እንደዚህ አልነበረም። ፀጉሬ ራሱ አትታይም ነበር። እኔ እሱ ሚስት በነበርኩ ኩሳል ኢሞ ላይና ዋትሳፕ ላይ ራሱ ፎቶ ማድረግ አልችልም ነበር፣ እንኳን እዚህ ሶሻል ሚዲያ ላይ ወጥቻ ፌልካፊት ሂጃብ ራሱ ሂጃብ ለባሽ ነበርኩ እና ከድሮ ጀምሬ የተፈተንኩ ሴት ነኝ መስዬ የአስራ አራት ሺህ ሪያል ከአስራ አራት ሺህ ሪያል ሁለት ሺህ ሪያል ብቻ የመለሰልኝ የአስራ ሁለት ሺህ ሪያል የዛሬ ስምንት አመት ዘጠኝ አመት ሆነዋል። ቲክቶክም ሶሻል ሚዲያውም